አይደለ እኔ ዛሬ የመጣሁት ልብሴን ትሰጠኛለህ። ልብሴን ወስጄ ፍቺ ነው የምፈልገው። እንደዚህ ቆማ አትይም? በንቀት እንዲህ ቆማ አትይም? ተመተው ብለሽ እንዲህ ደብድበኸኝ፣ ጭራሽ እኮ እኔ ቪዲዮን አታየሁትም ነበር። እኔን ነው ከበግ ጋር አስተዋራዲ ነበር፣ በግ አቅፈሽ። አሁን የምፈልጊው ምንድን ነው አንቺ? ፍቺ ፍቺ። አልሀምድሊላሂ ተገላገልኩ። እንደውም ከአንቺ ከመጣ

እልል ነው ዛሬ ማለት ነው። እልል ነው ዛሬ፣ ወደ መጨረሻው አርፈሽ ተቀመጨ ተቀመጫለሽ ብሎ ተመልሶ ባይላ ጠቅባት። የሰኢድ የተባለ የሽንቱ ነገር ነው ለነገሩ፣ እንደዚያ የሚያደርገው ማለት ነው። እኛ ፍቺው እንዲጸድቅ እናደርጋለን። ወደዳችሁም ጣላችሁም፣ ሰይድ እቺ ሴት አሁንም እየቀለደችብህ፣ እያሾፈችብህ ነው። ጭራሽ እንግዲህ በአደባባይ የራቁት ቪዲዮዎች ይዣለሁ ብላለች። ምን አሉ እንስማቸው እስኪ፣ ምን እያሉ ምን እየሆኑ እንደሆነ እንግዲህ የምናየው ነው የሚመስለው። ሰይድ ግን ከዚህ በኋላ አምነሃት ማለት ነው። ጥያቄ አምነሃት፣ ልብስህን አውልቀህ አንድ አልጋ ላይ እሷ ጋር ትተኛለህ ወይ ትተኛለህ ወይ ይሄ ውርደት ነው፣ ለአንተ ሞት ነው። እሷ ብቻ አደለችን። በግ ያለችህ ቡኔ የምትባል የማንም ልቅምቅም ያለችህን መልስ ራሱ እንፈልጋለን። እያንዳንዷን መልስ እንደምትመልስልን አውቃለሁ እኔ። ወደዳችሁም ጣላችሁም የንግስቷ ጠበቃ ነኝ። የንግስቷ ጠበቃ፣ የንግስቷ አድናቂ፣ የነብረ አድናቂ ነኝ፣ ጠበቃ ነኝ። አለቀ። ስለዚህ ሰኢድ አምነሃት ነው ወይ የኖርክ ያለኸው አምናሃት ምግብ ስትበላለሁ ወይ እኔ ትናንት ተናገሬዋለሁ በእያንዳንዱ ቪዲዮ የምናገራቸው ነገሮች ይደርሳሉ ነገ አልጋ ላይ ሆና በእርግጠኝነት የቀረጸችው ቪዲዮ ይኖራታል ብዬ ነበር ይኸው ዛሬ በአንደበቷ በራሷ አንደበት ተናገረችው አያችሁ አይደል ማዋይሽ የቱ ጋ ነው የዋሸችው ማዋይሽ የቱ ጋ ነው የዋሸችው እና ማለት ነው እንግዲህ እኛ ሌላ አድማ አንፈልግም ባንዳፍ አዩ ትፈታ ብቻ ነው የምንፈልገው ማለት ነው። ከዛ ከንግስቷ ጋር እንደገና ደግሰን እንደገና ደግሰን አይደለም። እንደገና ሲጀመር እንደገና የሚባል ነገር የለም። ከንግስቷ ጋር ሲጀመር አልደገሳችሁም አቶ ሰኢድ። ስለዚህ የሌለ ሰርግ ደግሰን ነው ምንድራችሁ ማለት ነው። በቃ ልጆች ከፊት ለፊት ቤሏቸውን ለብሰው እ ከፊት ለፊት ይጓዛሉ ንግስቷና ሰኢድ በቃ ቅልጥ ባለ ሰርግ ባማረ ሰርግ ይታረቃሉ፣ እንደገና ይጋባሉ ማለት ነው። እሺ አሁን ሊገባህ ይገባል። ሽንቱም ይሁን ትኩስ ሽንቱ፣ የጧት ሽንቱ፣ እሷ የምትለው ነገርም ይሁን አእምሮህን ስለ እንትን ስላለው አእምሮህን የሆነ በቃ በርዞታል ሰይድ ከዚያ ነገር መውጣት አለብህ። ያንን ነገር ምንድን ነው ማለት አለብህ ሰይድ ስለዚህ ራስ ክልት አወጣ ይገባል። ከነጓደኞቿ ባለጌ ባለጌ መጨረሻ ባለጌ የሆነች ሴት ናት። ግርፋት ያንሳታል፣ ቅጣት ያንሳታል። አልተቀጣችም ከንግስቷ ራስም እስካልወረደች ድረስ ከነ ጓደኞቿ ከነዚህ ባለጌ ጓደኞቿ ማለት ነው አንላቅቃትም ማለት ነው። ዋናው ነገር ግን እንድትፈታትና እንድትፈታት ብቻ ነው የምንፈልገው አለቀ። ይህም ብቻ ነው የምንፈልገው ማለት ነው። ምን አለች? ምን ሆነች? እንግዲህ በጣም ማስጠያናት። በነገራችን ላይ ዋናው ፖይን ወይም ደግሞ ዋናው ቁም ነገር ግን ፍታኝ የሚለውን ብቻ ነው እኛ እኛ የወደድ ነው። ይህን ቃል ነው ማለት ነው። ስለዚህ ይሄ ቃል ሊጸድቅ ይገባል። በአንዳ ፊት ሊጸድቅ ይገባል። በሉ ሁላችሁም ማለት ነው። ምን ያላት አለችው? ምን ምን ሆነ? አብረን የምናይ ይሆናል። በጉ በግ ነው ያልኩት። በጉ በግ ነው ስታስተምሪ ነበር እኔም መጨቃጨቅ ከፈለክ ነው ነው አሁን በቃ፣ ነው የመጣሁበትን ነገር ነግሬያለሁ። ቶሎ ቶሎ ጨረስ ጨረስ አድርግልኝ እና እንፋታ። ምንድን ነው ጨረስ ጨረስ ማድረግልሽ? እህ ፍቻችን፣ ፍቺ እሷን ስፈታት አንቺን ተገቢ ነው። ምን ድለኛ ነች? እንደውም አንተን በመፍታት

ጭራሽ እና አግኝቼ ነው። ጭራሽ ምን ትሆኚ? ከራሽ ከመጣማ አልሐምዱላህ ነው። ጭራሽ እኔ ለማፍታት አልሐምዱላህ። እና ድንግልና ይተመለሳል? ድንግልና አመለስ ኦጋሜ ነው። እሱ አይመለስም። እንደ ማይመለስ ላወቅሽ ነው እሱ ነው ያለሽ፣ የጣልሽበት ሄደሽ ፈልገሽ ፈልገሽ በቤት ውስጥ ምናምን ሲቃጠል፣ እሱ ደግሞ አይሆንም የምትል ከሆነ ደግሞ እሱ አይሆንም የምትል ከሆነ ምን ለማድረግ ራቁታችን የተቀረጽሽውን ቪዲዮ ማታ ማታ ለካ ካሜራ የደበቅሽ ይቀረጽሽ ነው። ይሄንን ቪዲዮ በትለቂ እኔ እኮ ወንድ ነኝ። የምትጎጂው እራስሽ ነሽ። ልቀቂው። ልቀቃለሁ። እኔ ለማድረግ ምንም አሁን ራሱ እንዲቀጥቀጣ ግን ጉዶኛለሁ። እኔ አልለቀም። ቪዲዮቹን ቀርጸሽ ትለቂያለሽ እርቃናችንን። አዎ፣ የምትጎጂ እኮ አንቺ ነሽ። እኔ ወንድ ልጅ ነኝ ምንም። እኔም ሴት ልጅ ነኝ ምንም። ለወንድ ለሴት የተባለ ነገር ለቀኩት በኋላ እንትኑን አመጣልሃለሁ ወንድ፣ ከነመረጃው አሁን በርክፈትልኝ የታክሲን ጫኝ ነሽ።

ምን ብዬሽ ነበር በአሁኑ ከዋሸችኝ የማላገኛ ከሆነ ባንቺ ትእዛዝ የፈለግሽው ነገር አድርግልሻለሁ፣ የፈለግሽው ነገር እቀጣልሻለሁ። አዩ እና ሂጂ እመጣለሁ ዱ አድርጊ እና ሸኝ እንዳገኛት ምናምን ብዬሽ እሺ ብለሽ ዞር ብለሽ ካሜራ ደብቀሽ ነገር ነገር የልጆቼን እናት የአስር ዓመ አመት የሚስት መሳደብ ለእኔ አስበልኝ አታቀምም ለሶስት ታስቢ ነው አንቺ ስታከብረኝ እኮ ነው ይሄን ያል ዝም ስልሽ፣ በቃ ጭራሽ ንቀሽኝ ምንም አያመጣም ብለሽ አውቃለሁ። ሴት ልጅ መምታት አልፈልግም፣ ግን ከአቅም በላይ ሲሆን ደግሞ ግዴታ ነው። መረገጥ አንዴ ለመስታከል እንደ ትልቅ ሰው ለመንኮሽ በስራቱ አርፈሽ ተቀመጪ ብዬ እኔ እሷን አሁን ከዋሸችኝ፣ እሷን ካላገኘት በፈለግሽው ነገር እቀጣልሻለሁ፣ በአንቺስ ትእዛዝ ስር የፈለግሽው ነገር አረግልሻለሁ፣ ያዘዝሽልኝ ከአሁን በኋላ እሷን ፍለጋ አልሄድም ብዬ ቃል እየገባሁለሽ እዚቹ ደግሞ እንደ ትልቅ ሰው እንደተማረሰው ቁጭ ብለን አውልተን ወዲያው ልውጥ አልሽብኝ። ቪዲዮውን ቀርጸሽ እራስሽ ተደበደብሽ፣ ማንን መጥፎ ለማስደረግ ነው ቪዲዮ ለቀቅሽ? የተደበደብሽበትን ቪዲዮ ማንንም መጥፎ ለማስባል ነው? ሰኢድ መጥፎ ነው፣ ሚስቱ እንደዚህ ይደበደባል፣ ከዛ እንደዚህ ነው እየደበደበ፣ ሱመያ ነው ይደበድባታል፣ ደብዳቢ ነው ሱመያም፣ ለዛ ነው ሽሽቹ እንዲባል ነው ደብዳቢ ነው። ሲጀመር ምን እየመጣሽ ፍታኝ፣ ፍታኝ እያልሽ እኔ የምታስፈራሪ አይደለም። መፍታት ሚ ተፈላልጦ ወይም በታተም ቢሆን እንደዚህ የምታስቢ ነበር ብዙ ነገር ሱበያ ብቻ ሰርቪስ አናድጀ ነው እንትን ያልኩት። እና ፍታኝ ካልሽ እኔ ይሁን ዛሬ ማታ ከፈለግሽ በሚሊዮን አውጥቼ ደግ እንዳ ደግሽ እንዳገባሽ ደግሽ እሸኝሻለሁ። መሄድ ከፈለግሽ ማለት ነው እንጂ ካሜራ ቀርጸሽ ቪዲዮ ቀርጸሽ ሚዲያ ነገር የለም። መፈታት ከፈለግሽ አይደለም ወቁልን ተፋታን ብዬ አርጃ አስበልቼልሽ እንኳን በሰላም ተገላገልኩ። እየምሸኝሽ አይደለም፣ ፈልጊ አሷ ነቃኝ። በግ ስታር ገኘ ነበር። የት ነበር? አትመክሪያትም? መጀመሪያ አትመክሪያትም? ሆላ ዛሬ ሁለታችሁ አትነጋገሩም ነበር? ሁለታችሁም አትነጋገሩም ነበር? አሁን ለነገር ሲሆን ምን አገናኛችሁ? ለነገር ሲሆን አለ። እሺ እንዴ! ተደርጀባ ለነገር ሲሆን አንቺ፣ ስለማ ስለአንቺ የማላውቅ መስሎሽ ነው። በነገር በነገር ሰፈር አስቸግረሽ፣ ሰፈር አስቸግረሽ፣ ከሰፈር የተባረረሽ ልጅ ስሚ። አሁን ያመጣልኝ ስሚ። ሰፈር አስቸግረሽ፣ ስሚኝ። ሰፈር አስቸግረሽ፣ ወንድ አሳስረሽ አ

አግባኝ በርኪና እየመጣሽው፣ ትልቅ ነሽ እንደ ትልቅነትሽ ማለት የነበረብሽ አርፈሽ፣ አደብ ግዢ። ጓደኛሽ ነሽ አብራችሁ ተወልዳችሁ አደጋችሁ፣ አደብ ግዢ እና ባለሽ ጋ ቁጭ ቤ ነው እንጂ ይባለው ሴት ልጅ መታ እንደ እንደዚህ አድርጋት፣ መልስላት፣ ልብሷን ተሰብስብ ሻንጣ ልታግዣት የመጣሽው እኔ የአንቺ ምክር ለምን ሳምንት ቆይሽ ነው? በትዳር ለምን አልወጣሽም ነው ውስጥ ያለሽ ነው የሚመስለኝ

ስለዚህ እንዳያችሁት ነው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዲሁም የንግስቷ አድናቂዎች ማለት ነው ተመልሰው እንግዲህ ሾከክ ብለዋል። እኛ ደግሞ ማለት ነው የበለጠ ነው የምናጥበ ሰኢድ አሁን እንግዲህ ራቁት ፎቶዎች እንጠብቃለን። ማንጠብቀው ነገር የለም። ራቁት ፎቶ ምንም ብርቅ አይደለም። ሁሉም የሰው ልጅ ወደዚሽ ምድር ሲመጣ ራቁቱን ነው የመጣው። ምንም የሚገርም የሚደንቅ ነገር የለም። ማነሽ ውሽታዩ ሲቀጥል ደግሞ ሰኢድ አትፍራ፣ አትፍራ ፍታት። በዚያ ላይ ደግሞ እንኳን ከአንቺ መጣ እንጂ ከአንተስ መምጣት አይችልም እንዴ ፍቺ? ምክንያቱም ህይወት ተበጥብጠዋል፣ ትዳረ ተበጥብጠዋል፣ ልጆች ናጣሃል። ስለዚህ ከልጆች በላይ አንቺ የፈለግሽበት ክርብት ማለት ትችያለሽ ብለህ መፍታት ነው አለቀ። ድንግልና የህን መልስ። ለመሆኑ ድንግል አግኝተሃል ሰውዬ? ያቆጠቁጥልሻል በላት ያቆጠቁጥልሻል በላትና፣ ማለት ነው መቼም፣ ሶስት ሚሊየን አራት ሚሊየን ብር ነው የምጠይቅ፣ እሷ ቻለውና ፍታት። እኛ ሌላ ምንም አንፈልግም፣ ፍታት ብቻ። ትፈታለን፣ እሷ አንቺን ሴት ማየት አንፈልግም። ከነ ጓደኞቿ ከነዘር ማንዘሯ የማትረባ ናት ማለት ነው፣ አለቀ። ስለዚህ ተንበርክካ ተመልሳ ተሸለ ማምጣ። ደግሞ ሁለተኛ እንደው ልብስህን አውልቀ ከእሷ ጋር እንዳትተኛ እንዳልጋ ላይ ሰኢድ እንዳተኛ ውርደት ነው ላንተ፣ ውርደት ማለት ነው እንዴ! ውርደት ነው ማለት ነው፣ ሞት ነው ላንተ። እና ሁላችሁም ማለት ነው፣ የቻናሌ ቤተሰቦች ሁላችሁም ትፈታ በሉ ማለት ነው። ፍታት፣ በቃ ፍታት፣ ገና እናቃጥላችኋለን። ፍታት ብቻ በሉት ማለት ነው። ደግሞ መተግበርም አለበት ምክንያቱም ከዚች ጋር መኖር አይችልም። በቃ መኖር ምንም መኔጃ ሰኢድ እዚሽ ጋር ይኖራል ብዬን ያላስበው፣ ይቅርታ አድርጉልኝ። እስካሁን እራሱ ሽንቱ ትኩስ ሽንቱ ታጠጣዋለሁ ስላለች ትኩስ ሽንቱ ነው አእምሮን ያደነዘዘው ማለት ነው። በዛ ላይ ደግሞ በግ ነው ያለችው፣ ያው ትኩስ ሽንቱ እንግዲህ በጉ በግ ነው ነው ያልኩ ብላ በአደባባይ ካደች ካደች በአደባባይ ካደችው ማለት ነው። እናም ቤተሰብ ይሄ ነው የሚሆነው ማለት ነው። እኛ ንግስቷ ጋር ድል ባለ ሰርግ እናጋብ እንደገና ትጋባላችሁ እንደገና ማለት ነው። ይሄን ነው ማለት የምንፈልገው። ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ። እየተማማርም ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ